በኋላ ቀር አሰራርን ዘመናዊ ማድረግ ነው አንዱ የኢንተርፕርነርሽፕ ትርጉም። አንዳንዴ ግብር በነገራችን ላይ ለመንግስት ለሀገር ነው፣ ምናልባትም ህግ እስከ ማስቀየር ድረስ የሚደርሱ ኢንተርፕነሮች አሉ ማለት ነው። የኢንተርፕርነርሽፕ አስር ዓለም አቀፍ ችሎታዎችና ሰራሳ ባህሎች አሉ። እንዴት ናችሁ? ሳዳም ነኝ ከስማርት ዛሬ የኢንተርፕርነርሽፕ እንግዲህ ትርጉሞቹን ለማየት እንሞክራለን። ከዚህ በፊት በመጀመሪያው ቪዲዮ በሰራሁላችሁ ላይ ለዚህ መነሻ የሆኑ ነገሮችን ቼክ ማድረግ ትችላላችሁ። ቪዲዮው ላይ ከኋላ አይታችሁ ማለት ነው። ስለዚህ የኢንተርፕርነርሽፕ ትርጉሞች ምንድን ናቸው? አንዱ በመነሻችን ላይ ባለጠግነት፣ ኢንተርፕርነርሽፕ ወይም ባለሀብትነት የተለያዩ ናቸው። ኢንተርፕርነርሽፕ ማለት ምን ማለት ነው የሚለው ነው ዛሬ የምናየው። ሁለቱ የተለያዩ ከሆኑ ምንድን ነው ልዩነታቸው የሚለው ለማየት ከትርጉሞቹ መነሳት ያስፈልጋል። ስለዚህ ኢንተርፕርነርሽፕ ትርጉሙ እንግዲህ በጣም ብዙ ከሆኑት ትርጉሞች ውስጥ ነው የተወሰኑትን ለማንሳት የምሞክረው ከዛ ውጭ ግን ምናልባት ትርጉሞቹን በሰፊው ብዙ መረጃ ላይ ልታገኟቸው ትችላላችሁ የመጀመሪያው ፈጣን የማያቋርጥና ተጨማሪ ስራና ሀብት የመፍጠር ሂደት ነው ኢንተርፕርነርሽፕ ማለት በቃ ሰስቴን የሚያደርግ አዲሽናል የሆነ ቫሊዩ እየሰጠ ለሌሎች መኖርን የሚያስችል ሌላው ኢንተርፕርነርሽፕ አንዱ የተጠና ኃላፊነትን መውሰር ነው በግልም ይሁን በቡድን የተጠና ኃላፊነት ወስዶ ፈጥሮና ውጣ ውረዶችን ተቋቁሞ ስኬታማ የመሆን ሂደት ነው ኢንተርፕርነርሽፕ ማለት። ለዚህ ነው ባለሀብትነትና ኢንተርፕርነርሽፕነት የተለያዩ ናቸው የምንለው። ሌላው እንግዲህ ኢንተርፕርነርሽፕ ከአምስቱ ዋና ዋና የምርት ግብዓቶች አንዱ ነው። እነዚህ አምስቱ ዋና ዋና የምርት ግብዓቶች የምንላቸው የመጀመሪያው መሬት ነው፣ ስኬርስ ሪሶርስ ነው። መሬት አንዱ የግብዓት የምንለው መሬት ነው። ሁለተኛ የሰው ኃይል ነው፣ ዩማን ሪሶርስ አንዱ የምርት ግብዓት ነው። ዩማን ሪሶርስ ምክንያቱም በተለያየ መንገድ ብዙ ጊዜ እንረዳዋለን ብዬ አስባለሁ። ዩማን ሪሶርስ ያላቸው ሀገሮች ለምድ ወደ ሚሆኑ ይህን ያህል ዩማን ሪሶርስ ኑሯቸው ነው ተብሎ በተለያየ ነገር ሊነሳ ይችላል። ስለዚህ እሱም አንዱ የምርት ግብዓት ስለሆነ ነው። መሬት የመጀመሪያው ነው፣ ሁለተኛው ዩማን ሪሶርስ ነው። ሶስተኛ ካፒታል ነው። እንግዲህ ካፒታል በተለያየ መንገድ መነሻ ወይም ዘር ልንለው እንችላለን። እሱ አንዱ የምርት ግብዓት ነው። ሌላው አራተኛ ደረጃ ላይ የሚቀመጠው ኢንተርፕርነርሽፕ። ስለዚህ ትርጉሙን ስናይ አንዱም የምርት ግብዓት እንደሆነ ማወቅ ስላለብን ነው። አምስተኛው እና የመጨረሻው ቴክኖሎጂ ነው። ስለዚህ ከነዚህ የምርት ግብዓቶች ከአምስቱ ዋና ዋና የምርት ግብዓቶች አንዱ ኢንተርፕርነርሽፕ ነው ማለት ነው። ይህን ቃል ምንድን ነው ሚናው የኢንተርፕርነርሽፕ ወይም የኢንተርፕርነሮች ሚና ምንድን ነው የሚለውን ለማየት እንሞክላለን። እንግዲህ ኢንተርፕርነሮች በማህበራዊ እና በኢኮኖሚያዊ ተሳትፏቸው ከሚያበረክቷቸው ታላላቅ ድርሻዎች ውስጥ የተወሰኑትን ለማንሳት ሞክራለሁ። የመጀመሪያው ለራሳቸው ለራሳቸውና ለሌሎች ስራ ይፈጥራሉ። ኢንተርፕርነርሽፕ እኮ በቃ ጀስት ስራ መፍጠር ነው። ለምን ያክል የሰው ኃይል እድል ፈጥር ያለው ምን ቫልዩ ቼን ሰርች አለው እ የሚሏቸው ነው። እና ይሄ የመጀመሪያው ድርሻ ነው ማለት ነው። ሌላው የተሻለ የምርትና አገልግሎት ሂደቶችን ዘዴዎችን ይፈጥራሉ የሚያስፋፋሉ ምክንያቱም ከሌላው የተሻለ ነገር በየጊዜው ፕሮግረስ ማድረግ ነው። ቅድም የማያቋርጥ እድገት ነው ካል አንዱ ይሄ ነው ማሳያችን ማለት ነው። ሌላው በየጊዜው ያሉትን የቢዝነስና የገበያ አጋጣሚዎችን እያፈላለጉ ክፍተቶችን ነው የሚሸፍኑ። ችግር ካለ መፍትሄ አለ። ስለዚህ ለቢዝነስ እድል መፍጠር አንዱ ችግር ነው። ምንድን ነው መስራት የምፈልገው የሚል ጥያቄ ይነሳል ብዙ ጊዜ። ስለዚህ ምን አይነት ችግር አለ የሚለውን ማየት ነው። ችግሩን አይደንቲፋይ ማድረግ ደግሞ ከአካባቢ ይጀምራል፣ እያለ በየትኛውም ዓለም ግሎባሊ ልናስብ እንችላለን። ይህን ክፍተት መሙላት ከቻልኩኝ፣ ያን ነገር ማሻገር ከቻልኩኝ ለእኔ የተሻለ የስራ እድል ይዞ ይመጣል የሚለውን ነገር ያስባሉ ማለት ነው። ሌላው ከተፈጥሮ ሀብቶችን የተፈጥሮ ሀብቶችን ይጠብቃሉ፣ ይንከባከባሉ። ናቹራል ሪሶርስ ላይ ሁልጊዜ የመመርኮዝ ኮዝ ሂደት አለ። እንደውም ብዙዎቹ ኢንተርፕርነሮች ከተፈጥሮ ጋር የመገናኘት እንትናቸው ሰፊ ነው። በቃ ተፈጥሮን በማየት ነው። እያንዳንዱን ነገር ከዛ የተቀዳ ነው አብዛኛው እንትን። ለምሳሌ አውሮፕላንን ማየት ብትችሉ፣ አፈጣጠሩንም ሁለት ወንድማማቾች እንዴት እንደፈጠሩት መነሻው ምን ታውቁታላችሁ? ያስባሉ። ስለዚህ ከተፈጥሮ ጋር የማገናኘት ሂደት አለ ኢንተርፕርነር። ስለዚህ የተፈጥሮ ሀብቶችን ይንከባከባሉ፣ ይጠብቃሉ። አንዱ ይሄኛው ሚናቸው ነው ማለት ነው። ሌላው በቢዝነስ እና በሞኖፖል መያዝ አስቀርተው ውድድርን ያበረታታሉ። በቃ የጤናማ የሆነ ኮምፒቲሽን እንዲኖር ይፈልጋሉ። አንዳንዴ ውድድር አሪፍ ነው፣ ምናልባት ኮላቦሬት ማድረግም እንዳለ ሆኖ ውድድር ያተጋል፣ በተለያየ መንገድ የተሻለ ነገር ለመፍጠር እድል ይሰጣል። እና እነሱ በቢዝነስ እና በሞኖፖል መያዝን አስቀርተው ውድድርን ያበረታታሉ። አንዱ ሚናቸው ይሄ ነው። ሌላው ተጨማሪና ተደጋጋፊ የምርት ግብዓቶችን ይፈጥራል። የሆነ ሰንሰለታማ ነገር አንዱ ስራ ከአንዱ ስራ ጋር የማይነጣጠል ተገናኝ የሆነ ነገርን የመስራት እንትን አላቸው። የሀገር ውስጥ የነፍስ ወከፍ ገቢን በየጊዜው እንዲያድግ ያደርጋሉ። በዚህ ተጠቃሾች ናቸው በተለያየ መንገድ። ሌላው በሚከፍሉት ትርጉም ያለው ግብር የኢኮኖሚና ማህበራዊ መሰረተ ልማቶችን ለማስፋፋት እገዛ ያደርጋሉ። ባይዘ ኢንተርፕርነር ሲኮን ግብር መክፈልም ስልጣኔ ነው። ለምሳሌ በቅርቡ የኢትዮጵያ መንግስት ያስጠናው ጥናት አለ። ካሉት የኢትዮጵያ ድርጅቶች ውስጥ 67 ፐርሰንት ብቻ 67 ፐርሰንቱ በዜሮ ሪፖርት እና በኪሳራ ያስመዘግባል አትሊስት በተሰጠው ሪፖርት መሰረት እስካሁን ሀገሪቱ አሉኝ ከምትላቸው ድርጅቶች ውስጥ 33% ብቻ ግብር ከፍሎ ማስተዳደር የማይቻልበት መንገድ እንዳለ በተለያዩ ነገሮች ሰምታችሁታል ብዬ አስባለሁ። ዲቴሉን ገቢዎች አካባቢ የሚወጡ ሪፖርቶችን ማየት ይቻላል። እና እንደዛ አይነት ነገርን ለሀገር ኢኮኖሚ እድገት ቀጣይነት በትክክል የሚጠበቅባቸውን ግብር ለሀገር ይከፍላሉ። አንዳንዴ ግብር በነገራችን ላይ ለመንግስት አይደለም ለሀገር ነው የሚከፈለው። ምናልባት አመራሩ የሚፈለገውን ነገር በትክክል ተጠቅሞበታል አልተጠቀመ የሚለው ሌላ ጥያቄ ቢሆንም ግብር ግን የስልጣኔ ምልክት ነው። ሌሎች ዓለሞችም ያለፉበት መንገድ ስለሆነ አንዱ ይሄ ሚናቸው። ኢንተርፕረነሮች ለሀገር እንደዚ አይነት ነገር አላቸው። በዚህም ተመስጋኝ ተሸላሚ ሲሆኑ የምናያቸው ብዙዎች አሉ ማለት ነው። ምሳሌ ማንሳት ስለሚቻል። ሌላው የምርት ግብዓቶችን በጥንቃቄ በመጠቀም ለሀገር እድገት ለሀገር ኢኮኖሚ እድገት ቀጣይነት ይሰራሉ። አብዛኛው እንደውም ከውጭ የሚገቡ እንትኖችን በመተካት ደረጃ ብዙዎች የምናውቃቸው የሀገራችን እንቁ ልጆች በዚህ ዘርፍ በተለያየ ማኒፋክቸርን፣ በሌሎች ዘርፎች የምታዩቸው የተሻለ ነገር ይሰራሉ። የኢኮኖሚ ፖሊሲዎችን ያፈጻጸም ደንቦችን እንዲሻሻሉ ያደርጋሉ። ይዘ በጣም ብዙ መጥቀስ የምንችላቸው ብዙ ሰዎች ህግ ማስቀየር የቻሉ የተለያየ ነገር መስራት የቻሉ ኢንተርፕርነሮች አሉ። ለምሳሌ ራይድን ማንሳት እንችላለን። ራይድ የሚፈጠርበት ሲስተም በቅርብ ጊዜ ወይም በኢትዮጵያ የንግድ ህግ መሰረት ወይም ሌሎች የሚታዩቸውን ንግድ ፍቃድ ለማውጣት ስትሄዱ የተገደመ ነው። ነገር ግን አዲስ ህግ አስፈቅደው እንዲወሰን አድርገው እንደዚ አይነት ነገሮችን የሚያደርጉ ብዙዎች ናቸው። ለምሳሌ በትምህርት ዘርፍ ብናነሳ ስመጥቀስ ላይ ያስፈልግ ይችላል፣ እንጂ በኢትዮጵያ ታሪክ የመጀመሪያ በትምህርት ዘርፍ ለመስራት የራዘ ህንፃ መገንባት ነበረበት የሚል ህጎች ነበሩ። ያንን አስቀይረው ህግ አስቀይረው በኪራይ ፎቆች ላይ ትምህርቶች እንዲስፋፉ ያደረጉ ብዙ ንትኖች አሉ እና ኢንተርፕርነራል አይነት ሀሳብ ሲኖራቸው ሚናቸውን በዚህ ልክ ምናልባትም ህግ እስከ ማስቀየር ድረስ የሚደርሱ ኢንተርፕረሮች አሉ ማለት ነው። አዎንታዊ ውስጣዊ ተጽዕኖና ተወዳዳሪነትን፣ ስራ ፈጣሪነትን በህብረተሰቡ አስተሳሰብ እንዲሰርዝ አስተዋጽኦ ያደርጋል። ለአቅራቢዎች ተጨማሪ ቢዝነስ አጋጣሚዎችን ይፈጥራሉ። እንግዲህ አንዱ ይሄ ሚናቸው ነው። የውጭ ምዛሬን በመፍጠርና በመቆጠብ ለሀገር ኢኮኖሚ እድገት እገዛ ያደርጋል። እንደዚህ የሚካዳ ያለ ይዘ ይሄ እንግዲህ ከርዕሱ እንደሰማችሁት የኢንተርፕርነሮች ሚና ነው እንጂ የአጠቃላይ ባለሀብቶች እንትን እየገለጽኩ አይደለም። ልዩነቱ ስላያችሁት ማለት ነው። ሌላው በገጠርና በከተማ በሴቶችና ወጣቶች ህይወት ዙሪያ እንዲሁም በተለያዩ የሀገሮቻችን ክፍሎች ተመጣጣኝ የኢኮኖሚ እድገትና የስራ እድሎችን እየፈጠሩ ግንባር ቀደም ሚና ይጫወታል። ይህ አንዱ የኢንተርፕርነር ሚናቸው ነው። የምርት ግብዓቶችን በጥንቃቄ በመጠቀም ለሀገር ኢኮኖሚ እድገት ቀጣይነት ይሰራሉ። የኢኮኖሚ ፖሊሲዎችና ና ያፈጻጸም ደንቦችን እንዲሻሻሉ ያደርጋሉ። እንግዲህ እነዚህ በአብዛኛው የኢንተርፕሪነሮች ሚና ናቸው ማለት ነው። ሌላው የኢንተርፕሪነር ክህሎቶች በሶስት ይከፈላሉ በዋናነት ማለት ነው። አጠቃላይ ከመከፈላቸው ቀደም ብሎ የኢንተርፕሪነርሽፕ አስር ዓለም አቀፍ ችሎታዎችና ሰራሳ ባህሪዎች አሏቸው። እነዚህ አስር ዓለም አቀፍ ችሎታዎችን እንግዲህ በሶስት የምንከፍላቸው እንደነገርኳቸው ዓለም አቀፍ የሆኑ ችሎታዎች ናቸው። እነዚህ አስሩ በስራቸው ከፋፍለን የምናያቸው እንዳሉ ሆኖ ደግሞ በውስጣቸው ሰላሳ ዓለም አቀፍ ባህሪዎች አሏቸው ማለት ነው። ስለዚህ የመጀመሪያው የተነሳሽነት ችሎታ ነው። ይሄ እንግዲህ አምሳ ፐርሰንቱን የሚይዝ ነው። ቅድም ካልኳቸው ከአስሩ ማለት ነው። ያ ማለት አምስቱን ይዛል ማለት የመጀመሪያው ውጤትንና ጥረትን ማሻሻል ነው። ውጤትንና ጥረትን ማሻሻል ነው። ኢንተርፕርነር ሲኮን አምና የነበርኩበት የት ነበር? ምንድን ነው የሰራሁት? ምን ውድቀቶች አሉብኝ? ምን ክፍተቶች አሉብኝ? እኔቱ ሞልቻለሁ የሚለውን ነገር ማሻሻል፣ ውጤቱንም በዛ ልክ ውጤቱ እንዲመጣ ደግሞ ጥረት ማድረግ፣ ጥረታቸውንም ከሚያደርጉት በላይ ማሻሻል አንዱ ችሎታቸው ነው። ሌላ ይሄ ካልኩሌትድ ሪስክ የሚለው ወይም ደግሞ የተጠና ኃላፊነትን መውሰድ ይህም አንዱ የተነሳሽነት ችሎታቸው ነው፣ ወይም ደግሞ 50 ውስጥ የሚካተት ነው ነው። ሌላ አጋጣሚዎችን መፈለግ ኦፖርኒቲዎችን ኦፖርቹኒቲዎችን ሲክ በማድረግ ደረጃ የተነሳሽነት አንዱ ችሎታ ነው። ለምሳሌ ብዙ ሰው የሆነ ሰልፍ ሲጠራ ሰልፉ ላይ አብሮ ሊሄድ ይችላል። ነገር ግን እዛ ሰልፍ ላይ ምን አጋጣሚ አለ ለኔ ለኔ ኦፖርቹኒቲ ሊፈጥረው የምችለው ነገር ምናልባትም ቲሸርት አሰርቼ ሰልፉ ላይ ብሸጥስ ብሎ የሚያስብ ሰው ይኖር ይችላል። እና አንዱ ይሄ የተነሳሽነት ችሎታቸው አጋጣሚዎችን መፈለግ። ሌላው ጽናት ነው። በቃ ፐርሲስተንሲ። በጣም የውድቀት አንዳንዴ ስለ ውድቀት ሲነሳ ውድቀት የስኬት የመጀመሪያ እርምጃ ነው ይባላል። እና እንደዚህ አይነት ጽናቶች አሏቸው እንግዲህ ኢንተርናሽናል በሆነ ወይ እናየዋለን። ሌላው ቃልን ማክበር ነው። ቃላቸውን በትክክል ያከብራሉ። እነዚህ የዘረዘርኩላቸው አምስቱ ነገሮች በዋናነት የተነሳሽነት ችሎታዎች ወይም ደግሞ ከአስሩ ዓለም አቀፍ ችሎታዎች ውስጥ ወይም ከሰላሳ 30 ባህሪዎቶች ውስጥ 50 ፐርሰንቱን የሚሸፍኑት እነዚህ አምስቱ ናቸው ማለት ነው። ሌላው የማቀር ችሎታዎች ናቸው። ፕላኒንግ ስኪል ነው። እነዚህ 30 ፐርሰንቱን ይይዛሉ። የመጀመሪያው ግልጽ ዓላማ መኖር ነው። ጎል ሴት ያደርጋሉ። ሁለተኛ መረጃ መፈለግ ነው። በሰፊው እንመጣበታለን እያንዳንዱ ላይ እንጂ እንደዚህ ቁንጽል የሆነ እንትን አይደለም። ማቀድ ችሎታ ውስጥ ያሉ ሰላሳዎቹ ሲተነተኑ ምናልባትም ከዚህ በኋላ ሁለት ሶስት ኤፒሶድ ይኖራቸዋል ማለት ነው። የመጨረሻው በማቀድና ችሎታ ውስጥ ወይም ሰላሳ ፐርሰንት የሚመደቡት ውስጥ ስልታዊ እቅድና ክትትል መኖር ነው። ስለዚህ አሁን አጠቃላይ ስናስበው ወደ 80 ፐርሰንት ደርሰናል። ሌላው 20 ፐርሰንቱ ደግሞ የመፈጸም ችሎታዎች የምንላቸው ናቸው በእነዚህ ውስጥ ሁለት አለም አቀፍ ችሎታዎች አሉ። የግል ነፃነትና በራስ መተማመን ነው አንዱ። ሌላው ደግሞ ማሳመንና ግንኙነት መፍጠር ነው። እንግዲህ በዚህ ዙሪያ እንግዲህ የመጀመሪያውን ተነሳሽነትን ስታዩ በቃ የማይበርድ ትጋት፣ በቃ መነሳሳት፣ ጀስት ሞቲቬሽን አንዳንዴ አሁን ባለፈበት መንገድ ወይም ደግሞ ሞቲቬሽን የምንሰማው አይነት ነገር ሳይሆን ራሱን የቻለ ሞቲቬት ልትሆንበት የምችለው መነሳት የምትችልበት የምትቃልበት የማይበርድ ትጋት የማይበርድ ፍላጎት የማይበርድ ወኔ የማይበርድ እልህ እንዲኖርህ የምትሄድበት ጤናማ የሆነ ሞቲቬሽናል ባይዜ ያልሰማ ምጣድ ላይ እንጀራ መጋገር አይቻልም። ስለዚህ የሆነ ያክል ሞቲቬሽን ያስፈልገናል። በተለያየ መንገድ ብዙዎቻችን ስንማርባዬ ነው። በተለያየ ኮርሶች ልናገኘው እንችላለን። ባይዜ ሞቲቬሽን፣ ስለዚህ ሞቲቬሽን ኢዝ ቬሪ ኢምፖርታንት። የማይበርድ ነገር እንዲኖረን መስራት ያስፈልጋል ነው ምናልባትም ይህን ሁሉ ነገር የምናደርገው ለምንድን ነው? በዋናነት ሶስት ነገሮችን ፍሪደሙ ለማረጋገጥ ነው። የመጀመሪያው ለምሳሌ ፕሌስ ፍሪደም ነው። በቃ ቦታ ፍሪደም እንዲኖረን ነው። አንዳንዴ ምናልባት የሆነ ከተማ ላይ የሚኖር ሰው ሌላ ከተማ መኖር እየፈለገ ወይም ሌላ ሀገር መኖር እየፈለገ የፕሌስ ፍሪደም አይኖረው በቃ ተቀጥሮ ከሆነ የሚሰራው ከዛ ቦታ ሌላ ቦታ መኖር አይችልም። በዛ ስራ ሲል አንዱ እሱ ነው። ሌላው ፋይናንስ ፍሪደም ነው ፋይናንሻሊ ፍሪደም ሲኖረን ያው ይሄ እንትን የሚባል ነገር አይደለም። ሌላው ታይም ፍሪደም ነው። እነዚህ ለማሳካት ነው። በአጠቃላይ የሰው ልጅ ለአምስት ኤፎች ነው የሚኖረው። ዋይዜ ጠቅለል ሲል ለአምስት ኤፎች ነው የሚኖረው፣ እነዛን ፍሪደሞች ለማምጣት ነው። ከዚህ ወጣ ብለን ብናያቸው ፌም እና ፌም መሆን ወይም ደግሞ ፈን ነው። በቃ እስከነዚህ ወጣ ሲል እነዚህን ፍሪደሞች ካስጠበቃችሁ በኋላ ፈን ማድረግ መዝናናት፣ እንዲህ እንዲህ ነገሮች ነው። ከዛ በኋላ ደግሞ ፌመስ ለመሆን መሞከር ነው። ከነዚህ አምስት ኤፎች የሚወጣ አይደለም። ማንኛውም የሰው ልጅ በህይወት ዘይቤ ውስጥ ሲኖር እነዚህ ነገሮች ለማሳካት ነው። ምናልባት ከዚህ ውስጥ ከውጭ ካለ አስተያየት ልትሰጡበት ትችላላችሁ። እና እነዚህን ነገሮች በደንብ አድርገን ይዘናቸው ልንሄድ ይገባል። የተለያዩ አባባሎች አሉ። በዛ ማጠናከር ይቻላል። ምናልባት ቀጣይ ክላስ የሚኖረን ግልጽ አላማ መኖር ወይም ጎል ሴቲንግን አንስተን በሰፊው የምንወያይበት ክላስ ነው የሚሆነን። ከዛ በፊት ግን ወደዛ ሊያመጡን የሚችሉ የተወሰኑ የቀኑ ቲፖች ወይም አባባሎችን ልሰጣችሁ እችላለሁ። ድሃ ማለት ምንም ገንዘብ የሌለው ሰው ሳይሆን ምንም ህልም የሌለው ሰው። ሌላው ሀብታም ሁን እንጂ ሀብታም መሆንን ለማሳየት አትሞክር ቢ ሪች ዶንት ሾው ላይክ ሪች። ለማሳየት ሳይሆን ለራሱ ሀብታምነትን ስራ እየመሰከረ ስለሚሄድ ማለት ነው። ሌላው ዓላማ የሌለው ሰውና ስር የሌለው ዛፍ አንዱ ነው ይባላል። ይህም አንዱ ከእንትናችን ጋር አያይዘን የምንሄድበት ስለሆነ ነው። ምናልባት አንድ ሰው በ20 ዓመቱ ማለም ካቆመ የሞተው ያኔ ነው፤ የሚቀበረው ግን በሰባም በሰማንያም አመቱ ዓመቱ ሊሆን ይችላል። ይሄ ማለት ምን ማለት እንደሆነ ይገባቸዋል። አንዳንዴ ገንዘብ በልጅነት ከዛ ገንዘብ በሃያ ዓመት ልብ በአርባ ዓመት እንዲህ ተብሎ የምንሰማቸው ነገሮች አሉና ከዛ ጋር የሚቆራኝ ሆኖ ማለም ያለብን በወጣትነት ጊዜያችን ሳንደክም መስራት ባለብን ልክ ኢነርጀቲክ ሆነን እንድንሰራ የሚነግረን አባባል ነው። ሌላው ገንዘብ አንዱ እንጂ ብቸኛው አለመሆኑን ያሳያል። ገንዘብ አንዱ እንጂ ብቸኛው አይደለም። ለህይወት ባይዘይ ስኬት ማለት በእያንዳንዳችን ትርጉም፣ ምናልባት ለአንዳንዱ ሰው ብዙ ገንዘብ መስራት፣ መኪና መግዛት፣ ቤት መግዛት እንዲህ ሊሆን ይችላል። ለሌላው ደግሞ ስኬት ማለት ቀኑን አሸንፎ መዋል ሊሆን ይችላል። ለሌላው ደግሞ ስኬት ማለት የተራቡትን ማብላት ሊሆን ይችላል። ለሌላው ደግሞ ስኬት ማለት የሆነን ጌም ማሸነፍ ሊሆን ይችላል። ለሌላው ስኬት ማለት ትዳር መያዝ ሊሆን ይችላል። ለሌላው ስኬት ማለት ማፍቀር ሊሆን ይችላል። እና ስኬት ትርጉሙ በዚህ ልክ ሊሚት የሚደረግ አይደለም። ነገር ግን እነዚህ ሁሉ ነገሮች የጠቀስ ናቸው ወደተሻለ የቢዝነስ ፊሎሶፊ ለመምጣት ወይም ወደ ቢዝነስ ሂደት ውስጥ ለመግባት እና የተሻለ ዊን ዊን ማድረግ የምንችልበትን አፕሮቾች ለማበጀት ነው እንጂ ብቸኛና አማራጭ የሆነው ነገር እያልኩ አይደለም። ለዛም ነው ገንዘብ አንዱ እንጂ ብቸኛው አይደለም የተባለው። እንግዲህ እንደዚህ አይነት መረጃዎች እንደደርሷችሁ ይህን ፔጅ ፎሎ፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የትኛውም ጥያቄ ካላችሁ ኮመንት ሴክሽን ላይ አስቀምጡልን። ሁሉንም ጥያቄዎቻችንን በማየት የሚገባውን መልስ ስልጠናን በመስጠት እንሞክራለን። ይህ የምናሰለጥነው ስልጠና ስራ ፈጠራና ስኬታማ የንግድ ስራ ስልጠና ነው። ይሄ ስልጠና በአንዶርና በሶስት ወር በአካል ይሰጣል። ምናልባት ደሴ አካባቢ ላላችሁ ፒያሳ ሴዳሴን ህንፃ አምስተኛ ፎቅ አምስት ዜሮ ሁለት አሊያም አዲስ አበባ ለሚቀርባችሁ ላምበረት ከማዕድ ሚኒስቴር አለፍ ብሎ ሁሉ ህንፃ ሁለተኛ ፎቅ 202 ላይ ታገኙናላችሁ። በሌሎች የሶሻል ሚዲያ ፕላትፎርሞች መንባር ለምትፈልጉም አመቻችተናል። በፈለጋችሁት ጊዜ ልትማሩበት የምትችሉት ነገር ነው እና ይህንንም ደግሞ ቪዲዮ ለሌሎች እንዲደርሷቸው ላይክ ሸር በማድረግ ተባበሩን። ስማርት ኢንስቲትዩት ቢልድ ዩር ሰክሰስ ቴንክዩ።